የቢሮው ምክትልና የፕሮግራሞች ዘርፍ ኃላፊ አቶ ኃይሌ ዘውደ ክልሉ በስትራቴጂክ ፕላን መሰረት የእናቶችንና ህጻናትን እንዲሁም የአፍላ ወጣቶች ስነ ተዋልዶ ላይ ትኩረት ሰጥቶ እየሰራ ነው ብለዋል። የእናቶችና ህፃናት ጤና እንክብካቤ በተቋሙ ከሚከናወኑ ተግባራት ስልሳ ከመቶ ያህል ድርሻ እንዳላቸው ተናግረው የቤተሰብ ምጣኔ፣ የእናቶች ጤና፣ የወሊድ፣ የሕክምና፣ የክትባትና የስርዓተ ምግብ አገልግሎት ዋና ዋናዎቹ መሆናቸውን አስረድተዋል። ከእናቶች ጤና ረገድ የወሊድ አገልግሎትን ለማሻሻል 81 ከመቶ የሚሆኑ የጤና ተቋማት ማቆያ ማዕከል ያላቸው ሲሆን የተሟሉና ምቹ እንዲሆኑ በቅንጅት እየተሰራ መሆኑንም ተናግረዋል። ያልተጠናቀቁ የእናቶች ማቆያ ግንባታዎችን ከማፋጠን ጎን ለጎን የምግብ የውሃና የመኝታ አቅርቦትን ለማሻሻልና ለእናቶችን እንክብካቤ ማህበረሰቡን በማስተባበር ከ10 ሚሊዮን ብር በላይ ማሰባሰብ መጀመሩንም አቶ ኃይለ ተናግረዋል። ክልሉ ሲመሰረት የወሊድ አገልሎት የሚሰጡ ጤና ተቋማት ቁጥር 125 እንደነበረ አስታውሰው ባለፉት አራት ዓመታት ውስጥ በተሠራው ሥራ 138 ማድረስ እንደተቻለ ገልጸዋል። ከሕፃናት ጤና አጠባበቅ ረገድ ከ12ቱ ዓይነት የክትባት አገልግሎቶች ቢያንስ የኩፍ የፔንታ ሶስት እና ሙሉ ክትባት የሚባሉትን መውሰድ እንደምጠበቅባቸው ገልጸው በዚህም አፈጻጸም ዝቅተኛ የሆኑ ዞኖች መኖራቸውን ጠቁመዋል። የሰው ኃይል አደረጃጀት፣ የግብአት ተደራሽነት፣ የመሰረተ ልማት እጥረት መኖር፣ ወላጆች ወቅቱን ጠብቆ አለማስከተብ ለዚህ ችግር በምክንያትነት የሚጠቀሱ ናቸው ብለዋል። በጨቅላ ህጻናት ላይ የሚከሰተውን አካላዊና አእምሯዊ እድገት ውስንነትና የመቀንጨር ችግር ለመከላከል ምግብና ስርዓተ ምግብ እጥረት ያለባቸውን በመለየት መከታተልና ማከም ይገባልም ብለዋል። በቢሮ የእናቶች የህጻናት የአፍላ ወጣቶችና ስርዓተ ምግብ ዳይሬክቶሬት ዳይሬክተር አቶ መሰረት ወልደ ማርያም ለረዥም ጊዜ የሚወሰዱ የወሊድ መቆጣጠሪያዎች አጠቃቀም ዝቅተኛ በመሆኑ በትኩረት መሰራት አለበት ብለዋል። ወጣት ሴቶች ያለ እድሜያቸው ጸንሰው በወሊድ ምክንያት ለአደጋ እንዳይዳረጉ ግንዛቤ መፍጠር ተግባር መጠናከር እንዳለበትም አሳስበዋል። የጤና ተቋማትን አገልግሎት ለማሻሻልና አስፈላጊውን የሕክምና ግብዓት ለማሟላት ከሚመለከታቸው አካላት ጋር በቅንጅት እየተሠራ እየተሰራ ስለመሆኑም አቶ መሰረት ተናግረዋል። በካፋ ዞን የሳይለም ወረዳ ጤና ጥበቃ ጽፈት ቤት ኃላፊ አቶ ከማል ጠይብ ወረዳው በተከታታይ ዓመታት በወሊድ ምክንያት ሞት ያልተከሰተበት መሆኑን ገልጸው ይህም በተሰሩ ሥራዎች የተመዘገበ ውጤት መሆኑን ነው ያስታውቁት። በኮንታ ዞን ጤና ምሪያ የእናቶችና ህፃናት ስራ ሂደት አስተባባሪ አቶ ጸጋይ አበበ በበኩላቸው በጤና ተቋማት ተደራሽነትና በሰው ኃይል አደረጃጀት ላይ በትኩረት እየተሰራ መሆኑን ተናግረዋል። ከአካባቢው መልክዓ ምድርና ከመንገድ መሰረተ ልማት ውስንነት ጋር ተያይዞ እናቶች ወደ ጤና ተቋማት ለመምጣት ይቸገሩ እንደነበር ገልጸው አሁን ላይ ይህ ችግር መሻሻል እየታየበት ነው ብለዋል። ከተቋማት ተደራሽነት ባሻገር የእናቶች ማቆያ ምቹነትና ከአገልግሎት ጥራት አንጻር ያሉ ክፍተቶችን የማረም ህብረተሰቡን፣ ያሳተፈ ሀብት የማሰባሰብ የተመጣጠነ ምግብ የማቅረብ ተግባራት እንቅስቃሴ መጀመሩን ጠቁመዋል። ባለፉት ዓመታት በጤናው ዘርፍ ከሚጠበቀው በታች እየተመዘገቡ አፈጻጸሞችን በመለየት ከባለድርሻ አካላት ጋር በመቀናጀት አገልግሎቱን ለማሻሻል ጥረት እንደሚደረግም ኃላፊዎቹ ተናግረዋል። ቢሮው ከሁሉም ዞኖች በእናቶች ህጻናትና አፍላ ወጣቶች ጤናና ስርዓተ ምግብ ተግባራት በ2017 ዓመተ ምህረት የተሻለ አፈጻጸም ላስመዘገቡ ሶስት ዞኖች የእውቅናና የማበረታቻ ሽልማት አበርክተዋል። በዚህም አንደኛ ቤንች ሸኮ ዞን፣ ሁለተኛ ካፋ ዞን፣ ሶስተኛ ኮንታ ዞን በመሆን የዋንጫ ሽልማት እየተበረከተላቸው ሲሆን ለሁለት ተከታታይ ቀናት ሲካሄድ የነበረው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ እናቶች ህጻናትና አፍላ ወጣቶች ጤናና የስርዓተ ምግብ ዳይሬክቶሬት የ2017ና የ 2018 ሩብ ዓመት አፈጻጸም ግምገማ መድረክ ተጠናቋል።